የፅናት ልብ በድጋሜ ተሰበረ ቤታ ተመልሳ ልትመጣ ነው። ጭራሽ የቤታ እናት ስድስት ወር ሙሉ ፀበል ሆስፒታል ያልሞከርኳት የለም። ነገር ግን ዶክተሩ ከዚህ በኋላ ለትንሽ ጊዜም ቢሆን ከድሮ ፍቅረኛ ዋጋ አብራሁና ትሪት ማድረግ አለበት ብሎኛል። እባክ በእናት ይዣለሁኝ። እባክ እናት ባጠባችሁ ጡት ብላ መሬት ስር ወርቃ መለመን ጀመረች። ኪራ ግን እዚህ ላይ አጥፍቷል። በፍጹም እንኳ ምንም የቱንም ያህል ብትለምንህ እሺ ማለት አልነበረብህም። ምክንያቱም የጽናት ልብ ከዚህ በኋላ ልቧ ተሰብሯል፣ ለአንተ አይመታም። በጣም ያሳዝናል እንዴ አረ ተው ኪራተው አሁንስ፣ የእውነት አበዛህ። አንተ በቃ ያንተ ችግር ባላለቀ ቁጥር ሁሌ ችግር ነው የምታመጣው። አንድ ቀን እኳኮ ቤታን አፈቅርሻለሁ ብሏት አያውቅም። ሁሌም እወድሻለሁ ነው እንጂ ድሮውንም መናገር ነበረበት። እውነት ለመናገር በጣም ያሳዝናል። ኪራ ሁሌም እወድሻለሁ ነው እንጂ አፈቅርሻለሁ አይላትም። ስለዚህ ቤታም መጠንቀቅ ነበረባት። ግን አንዳንዴ አብዝቶ መውደድ ይሄን ያህል ስቃይ ይመጣል። ፅናትዬ ከዚህ በኋላ መቼም ለሱ የእውነት መስጠት የለብሽም ማለት ነው ልብሽን። በቃ አበቃ። ከዚህ በኋላ ይመለሳል ብለሽ ምንም አታስቢ። ቢመለስ እንኳ ያንች ባል አይሆንሽም እንዴ ጽናትም ትዕግስትም ተስፋም እምነትም እኮ በልክ ነው ሁሉም ነገር እንዴ። የእውነት ኪራ በዛው በየሄደበት ዝም ብሎ ከማንም ከማንም ጋር ይሄዳል፣ ከማንም ጋር ይተኛል። ከዛ መጥቶ ጽናት እባክሽ፣ እኔ ካንቺ ውጭ ማፍቀር አልችልም፣ እኔ ካንቺ ውጭ መኖር አልችልም፣ እባክሽ ይቅር በይኝ እያለ ደግሞ ሁለተኛ ይማጸናል። ጭራሽ አሁን አሜን ብሎ ከቤታ ጋር ድጋሜ ልትመጣ እንዴ ቤታ ማለት እኮ የሰው ነፍስ ያጠፋች የጽናትን ልጅ ያጠፋች ነች እኮ ከዛም ብሶ ደግሞ ለመመረዝ የሞከረች ነች ብዙ ነገር ያደረገች ነች አይደለም ጽናትን ምሩን ሁሉንም ነገር ለመበጥበጥ የተዘጋጀች ልጅ ነበረች እኮ የእውነት ምንም ያህል እንኳ ፍቅር ቢይዛት ምንም ያህል እንኳ ብታፈቅር ምንም ያህል እንኳ ፍቅር ውስጥ ብትሆን ግን በዚህ ልክ እንደዚህ ሰው ላይ መጉዳት የእውነት በጣም የሚያስጠላ ነው ማለት ነው። አሁን እኛ ከቤታ ምን ልንማር ነው እንዴ? በፍቅር ማበዱ አዎ የታወቀ ነው። ነገር ግን እንደዚህ በፍቅር ስላበድን ብቻ የራሳችንን ሰው ልንጎዳ እንችላለን። ነገር ግን ባዳ እንዲሁም ደግሞ ጽናት ምን አደረገች? መቼስ ጽናትን ቀድሞ የደፈራት እሱ ነው። ከዛም በኋላ ነው ጽናት ፍቅር የያዛት ከኪራ እንጂ፣ በፍጹም መጀመሪያ ቀድሞ አይደለም። ስለዚህ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 እንግዲህ እኔ ጽናትን የምመክራት ነገር በቃሽ፣ ገጠር ሂጂ። ከዚህ በኋላ ከተማ ላንቺ አልሆነሽም። ምክንያቱም ከተማ ይሆነኛል ብለሽ መጣሽ፣ ሰው ቤት ገባሽ፣ ምን አረግሽ፣ ትምህርትሽን ተቋረጥሽ፣ ምር ትምህርትሽን ተውሽ። ከዛም ብለሽ ደግሞ የአባትሽን አባትሽ ላንቺ ብሎ የከፈለውን መስዋዕትነት ሁሉ አርግፈሽ ተውሽ። ነገር ግን እሱ አባትሽ አባት ስለሆነ ሁሉንም ይቅርታ ብሎሽ ይቅርታ አድርጎልሽ እየኖርሽ ነው ያለሽው ማለት ነው። ምክንያቱም ቤተሰብ በልጆቻቸው ስለማይጨክኑ። ግን አሁን ኪራ ሁለተኛ ቤታን ካመጣት አበቃ፣ ደቀቀ። ይሄ ላንቺ አይሆንሽም። ስለዚህ ገጠርሽ ገብተሽ አባትሽን ይዘሽ እዛው እርሳሽን እያረሽና እያንደፋረሽ መኖር አለብሽ። ባይነኝ እናንተስ ምን ትላላችሁ? ኪራ ደግሞ አበዛው እንክንክ። ሲሉት ያም ኪራ ያም ኪራ ሲሉት እውነት አናቱ ላይ ነው የወጣው። የጽናትዬ ሽሮ እና የጽናትዬ ምግብ ማለት ነው እንዴ! ጭራሽኛ ልጅ ስንጠብቅ ጭራሽኛ ገጠር ሂደው ሰርግ ይሰረጋል በሰርግ ይጋባሉ እያለን ስንጠብቅ እንዴ! በፍጹም ጭራሽ ተከሰረች። እኮኮ እኮ ልቧን ሰበራት። እሺ በቃ ማዘር፣ እኔ ግን ህይወቴን አበላሽታለች ቢላትም እንኳ ባከለ ትንሽ ጊዜ ነው ብትለው እሺ እንደዛ ከሆነ ሆነ ለትንሽ ጊዜም ቢሆን ትንጣ ብሎ ቃል ገባላት። ጽናትዬ የእውነት በቀጣይ ምንትል ይሆን መቼም? አብዳ ጨልላ ሻንጣዋን ይዛ በቃኝ ብላ እንደምትሄድ ተስፋ አደርጋለሁ። አሊያ ደግሞ የጀመረችውን ፕሮሰስ አረብ ሀገሩን ትጀምራለች ብዬ ተስፋ አደርጋለሁ። ይሻልሻል፣ አላመሽ ላይ ብትጮ ብትሰሪ ይሻልሻል፣ ጽናትዬ ማለት ነው። ኪራንደሁ የማይታመን ነው ኪራንደሁ በቃ ልክ እንደው ምን ልበልሽ ስልም ብልጭ ያለ ነገር ነው ማለት ነው። ጽናትዬ በሌላ በኩል ኒና ኒና እንግዲህ ክብሮምን በፍቅር ለማጥመድ ደፋ ቀና እያለች ትገኛለች። ሰንዬ ደግሞ በጣም ግራ ገብቷታል። ስሜቷን እንዳትናገር ለወንድ ልጅ ያላት ጥላቻ፣ ወንድ ልጅ አለማመኗ፣ እንዲሁም ደግሞ በእህቷ የተነሳ ደብሯታል። ነገር ግን ኒና ደግሞ እሱን ለማማለል የምትሞክርበት እና የምትሄድበት መንገድ በጣም አደገኛ ስለሆነ ፈርታለች፣ ኒና እንዳትቀማት። ኒና እንግዲህ ጽናትን እንደምንም ብላ ለማሳመን እየሞከረች ነው። እኔ ምግብ ልስራ ብላ ስትላት አይ እኔ ሰራለሁኝ እንዴ ምን ችግር አለውኝ? አለች ጽናት። ቆይ አንቺን የምልሽ በቃ እኔ ሴተኛ አዳሪ ስለሆንኩኝ ሙያ የሌለኝ ምግብ ማልሰራ ይመስልሻል እንዴ? አለቻት። አረ እንደዛ አይደለም ቆይኔ ና ለምን እንደዛ ታስብያለች? እኔ እንደዛ ብዬ አይደለም፣ ግን ደግሞ ደክሞሽ ይሆናል ወይም ደግሞ በቃ እኔ መስራት ስለፈለኩኝ ነው። ለማንኛውም እኔ ልስራና ምን አይነት ምግብ እንደምሰራ ታውቅያለሽ። በጣም የሚጣፍጥ በጣም የምጣፍጥ ምግብ ነው የምሰራው ብላ እንግዲህ እናዬ ምግቡን ለመስራት ደፋ ቀና እያለች ነው። በሌላ በኩል ምሩ ምሩና ናሆሜ ግራ ተገብተዋል። እሱም ተይ ቢላትም ስራውን እሷ ደግሞ እሰራለሁኝ እያለ በዛ ላይ ደግሞ የናሆሜ ማዘር ውለዱ እያሉ አስቸግረዋል። እንዲሁም ያው ህመሟ የተደበቀ ስለሆነ ናሆሜ ምን ማድረግ እንዳለበት አያውቅም። አማታል ብሎ ከነገራት ምናልባት እናቲቱ በቃ ተፋቱ እንዴ እኔ የልጅ ልጅ ልፈልግ ይችላለሁኝ ማለቷ ስለማይቀር ይህን ሁሉ እውነት ደብቀዋል። በጣም ያሳዝናል። ታእናይ በቃ ሻልታ ሰተሪ በቃ የኔ ውድ ማለት ነው። ምክንያቱም እንግዲህ ፍቅር አንቺ እንዳሰብሽው ሳይሆን ፈጣሪ እንዳሰበው ነው። ፍቅር ስጦታ ነው። ትዳር ስጦታ ነው። ስለዚህ የራስሽ ህይወት ብትኖሪ ባታጨናንቂያቸው። ኪራን እና ጽናትን ብታያቸው ይሻላል። ደግሞ ኒኒነሽ ናን የምትው ከሰኔና ከክብሮም ህይወት መውጣት አለብሽ። የእውነት ማለት ነው። እንዴ አሁንስ በዚያ እውነት እነ ጽናት ላይ የሚመጡት ልጆች በሙሉ ህይወት የሚያበላሹ ናቸው እንጂ ህይወት የሚጠግኑ አይደሉም። ሚ ደግሞ ሰኒን ለማስቀናት ደፋ ቀና ከምትል ፍቅርህን ግለጽላትና በቃ ያበጠ ይፈንዳ። ከተጠጋች ተጠጋች ነው፣ ካልተጠጋች ደግሞ እንደዚህ። እውነት ሰውን ለማስቀናት ብለህ እንደዚህ አይነት ስራ ቢቀርብህ ባይኔ ማለት ነው። በሌላ በኩል ቤታዩ እንግዲህ የምትመጣው ይመስለኛል። የእውነት እንደው ስለ ፍቅሩ ብቻ ሳይሆን የሆነ በቀል አስባ እንዲሁም ደግሞ ጽናትንና ኪራን ለመለያየት ይመስለኛል ወጥ መዷ ማለት ነው። ምክንያቱም ስድስት ወር ሙሉ እንግዲህ ታክማ ታክማ ያልዳነች ከዚህ በኋላ ፍቅር ይዘኛል ብላ ሳይሆን ደግሞ ኪራም የኔ ይሆናል ብላ ሳይሆን በቃ እነሱ የኔን ህይወት እንደመሰቃቀሉት እኔም የእነሱን ህይወት አመሰቃቀለዋለሁ ብላ ነው የምትመጣው ቤት ታዩ ማለት ነው። እና እኛ ቤታን ደግሞ አንፈልግም። እንደውም ተመልካች በሙሉ ያለው በቃ እንደውም ከዚህ በኋላ ቤታ ከመጣች ፊልሙን ሁሉ እናቆማለን። ምንድን ነው የምንማረው ትምህርት ውስጥ ምንድን ነው እንዴ? ይበቃል። ፍቅር ምንም አይነት መስዋዕትነትም ቢያስፈልገውም ግን እስከ ዛሬ ጽናትዬ መስዋዕት ከፍላለች እያሉ ነው። እውነት ነው፣ በጣም ብዙ መስዋዕት ከፍላለች። ደፍሯት ከዛም በኋላ ደግሞ አረብ ሀገር እሄዳለሁ ብላ እንዲሁም ኪራ ሌላ ሚስት ያገባል ተብላ ያንን ሁሉ መከራና ስቃይ ችላ፣ ኪራ ላይ ምን አይነት ስቃይ ደረሰበት? እስካሁን እኮ እውነት ሴት ላይ ነው ጫና እየተደረገ ያለው እንጂ ወንድ ላይ አይደለም ማለት ነው። ያ ሁሉ መስዋዕትነት የከፈለችው ጽናት ነች እንጂ ኪራ አይደለም ማለት ነው። ስለዚህ ድምጻችን ይሰማ ይሰማ፣ የእውነት ይሰማ ማለት ነው። ከዚህ በኋላ የጽናት ፍቃድ ይበቃል። አልያ ደግሞ ለጽናት በቃ ሌላ ታማኝ አፍቃሪና መልካም አፍቃሪ አምጡላትና ኪራና ጽናትዬ ይለያዩ። ከዛ ጽናትዬ እንግዲህ ከኪራ በላይ ምርጥ አፍቃሪ እንዲሁም ደግሞ ወንድ ወንድ ዝም ብሎ እዛም እዝህም የሚል መጠመጥ ሳይሆን በቃ የውሳኔ ሰው ጮኛ ያምጡላት። እያን ነው እኛ ማለት ነው። የምሬን ነው የምላችሁ። እቺ ደግሞ ኒኒና ፍናኑ የምትባለው ጨበር ከትዩ የእውነት ይበቃሻል። እንደ ከፊልሙ ውጭልን፣ ኧረ ውጭልን የእውነት በጣም ነው። ኒዲ ድንት ምታረገ ማለት ነው። እንዳሁንስ አበዛቸው። ጭራሽኮ ሁሉም እንደወዳት እንደወዳት የማትጥረው የማታደርገው ነገር የለም። በእርግጥ ኮንፊደንቷን ወድጀላታለሁ ማለት ነው እንግዲህ ለመወደድ ብላ የምትከፍለው መስዋዕትነት ሰርታ የማታውቀውን ምግብ ስራ፣ እንድላደርግ የምትለውን ነገር እውነት ወድጀላታለሁ ማለት ነው። ነገር ግን ቢሆንም እንኳ ይበቃል ሰንዬ፣ እኛ እንዲከፋት አልፈልግም ሰንዬ። በእህቷ የተጎዳችው ይበቃል ማለት ነው አሁን ደግሞ አንቺ ኬራን ይሄ ክብሮ ምን ለማባበል እንኳ ብለሽ ወይም ደግሞ ለማማለል ብለሽ ብትሞክሪ፣ እሷ ግን እንደ ስሬስ ጉዳይ ተወስደውና ሰውን በሙሉ ልትጠላ ትችላለች። ሄኖክ ሄኖክና እንደውም ኒኑ ናኒ የምትባለዋ እንዲፋቀሩልን ደስ ይላል። በቃ እነሱ ናቸው እንደውም ካፕል ቢሆኑ ደስ የሚሉት ማለት ነው እንጂ በፍጹም ከክብሮም ጋር ደስ አትልም። ክብሮም እና ሰኒ አንድ ቁመናቸውም አንድ ስለሆነ በቃ ይሄዳሉ፣ ይመቻቻሉ ማለት ነው። ግን ደግሞ በፍጹም ከናኔ ነው ናኒ የምትባለዋ ልጅ ጋ በእውነት አብረዋል በፍጹም ደስ አላለኝም ማለት ነው። ጽናትዬ ደግሞ በቃሽ፣ ይበቃሻል። የኔ ውድ በቃ አትሰቃይ፣ ተይው እንዴ ፍቅርም አንዳንዴ የመተው ጥሩ ነው። ፍቅር ደግሞ እንደ ነጭ ጋቢ ነው የሚባለው፣ ለዚህ ነው ማለት ነው። ይበቃሻል፣ በቃ ሂጅና እንግዲህ አባትሽ ጋር ኑሪ። አንቺም እንደውም መራቅን ለመጅ ማለት ነው። አንቺ እኮ አብረሹ ስለሆንች ነው በቃ። ኪራል ሁሌም ጧት ማታ አብረሹ ስለሆን እንዴት ይወቅ? እንዴት ያንቺን ልክ ይወቅ? እንዴት ያንቺን ጀግንነት ያንቺን ብልሃት እንዴት ይወቅ? የሆነ አንዳንዴ የሰው ልጅ ዋጋ የምናውቀው ስንርቀው ነው ማለት ነው ወይም ደግሞ ያ ሰው ሲርቀን፣ እና አሁን እያወቀው አይደለም ያንቺን ዋጋ እያወቀው አይደለም። ኬራ ማለት ነው የትም አትሄድም፣ ትወደኛለች፣ ታፈቅረኛለች፣ ስለዚህ የትም አትሄድም እያለ የአምርቶ እባክ፣ መስዋዕት ክፈል ለልጄ ሲለው እሺ ይላል። የአምርቶ እንደዚህ ነው ሲለው እሺ ይላል። እንዴ ወንድ ላይ ደግሞ ቆራጥ መሆን አለበት፣ ቆራጥ ጀግና መሆን አለበት። ምሩዬ እንግዲህ በቅርቡ ለማዘሬት ውስጥ ይናገሩና ከዛ ወደ ጋብቻቸው ይሄዱልን እያልን ድምጻችን ይሰማ። ይሄም ቢሆን ማለት ነው ይበቃል። የምሩ ህመም እስካሁን ድረስ ተደበቀ። ለማዘሯ ምንም ቢሆን ቤተሰብ ያው መውለድን ይፈልጋሉ ማለት ነው። ውድ የቻላለ ቤተሰቦች እናንተስ ጽናት ድራማን እንዴት አያችሁት? ድምጻችሁ ውስጥ ይሰማ እያልን እንግዲህ እኛም መልእክታችንን አስተላ